እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ እንደተለመደው ልብ አንጠልጣይ የሆነውን እንግዲህ ምሳሌን ድራማ በክፍል ሰባ አራት ተከስተናል ማለት ነው። በባለፈው ክፍል እንግዲህ እንዳየነውና እንደተመለከት ነው ዝና ሞገስን አግኝቶት ወደ ሞገስ እንግዲህ እየተጓዘ ባለበት ሞገስና መድብል ደግሞ እንግዲህ ቁጭ ብለው እየተጫወቱና እያወሩ ባሉበት ታይም ዝና እንግዲህ በኢቲኤም ብር ባወጡበት በደረሰው ጥቆማ መሰረት እንግዲህ በአካባቢው ተከስቶ ሞገስም እጅጉን በጣም ደንግጦ እንግዲህ ምድሪቱ ተሰንጥቃ ዋጥ ብታደርገው ደስ ይለው ነበረ። ይህንን ያየውና የተመለከተው መድብል ምኑ ነህ ነው እያለም እንግዲህ ሲጠይቀው፣ መጣ እኮ ዝና እያለም ይምጣ ታዲያ ሲለው፣ አንተ ስለማታውቀው ነው ይገለኛል ያጠፋኛል ሲል፣ እተዋወቀዋለሁኛ ታዲያ በማለትም እንግዲህ መድረስ አይቀርምና ዝና ደረሰና ሞገስን አፈፍ ሊያደርገው ሲል እንግዲህ በእጁ እጁን ደረቱ ላይ ጣል በማድረግ ሰውዬ የተረጋጋ በማለት እንግዲህ መልካም በሆነ መንገድ እንግዲህ ሊያነጋግረው ሞክሯል ማለት ነው። መድብል የብሩክ ወንድም። እናም ግን ዝና በንግግር የማያምን በጉልበቱ ብቻ የሚተማመን ሰው ነበር። እና ይህም ነገር ነው ደግሞ ከሞገስን እንግዲህ መጫወቻ ያደረገው ማለት ነው። እናም እንግዲህ እባክህን በማለት እንግዲህ መድብል በስነ ስርዓትና በአግባብ ባለው መንገድ በድሎህም ከሆነ አጥፍቶም ከሆነ ተነጋገሩ፣ ሕግ ባለበት ሀገር መዳኘት ትችላላችሁ ቢለውም እንግዲህ ዝና አሻፈረኝ ብሎ ምንም ሊሰማው አልቻለም ማለት ነው። መድብልን መድብልም እንግዲህ ትዕግስቱን ሲፈታተ ነው። እንግዳውም ማንተዋወቅ ብሎ እንግዲህ ዝና ሞገስ ላይ ሊያደርገውና ሊተገብረው ያሰበውን ዱላ እንግዲህ ለመድብል እንግዲህ ለዝና እንግዲህ መሬት ላይ ጥቅልል አድርጎ እሱም ሞገስን እንደሚጫወትበት መድብልም ዝና እንደብድቦት እንግዲህ ከመሬቱ ጋር ድቁስ አድርጎት፣ ከዛ ከአካባቢው እንግዲህ ይህ በኛ እጅ ሰበብ ይሆናል በማለትም ከአካባቢው ተሰውረዋል። ነገር ግን የብሩክ መጥፋት እጅጉን በጣም እያሳሰባቸውና አሁንማ በቃ ሂጄ እንግዲህ ለፖሊስ ማሳወቅ አለብኝ በማለትም እንግዲህ መድብል ይወስናል ማለት ነው። ሞገስም እንግዲህ በቃ እኔ መሄድ አለብኝ ከዚያ አካባቢ በማለት እንግዲህ ሞገስም ወደ ሉ ላይ ይሄዳል እንግዲህ መድብልም ለፖሊስ ጣቢያ አመለክታለሁ፣ ወንድሚማ በጤናው አይደለም እያለም እንግዲህ መምጣቱም እንግዲህ ስልኩን ሲያጠፋፋና አላገኘው ስነ የመጣሁት እስር ቤት እየመጣ ይጠይቀ የነበረ ከተወሰነ ጊዜ በኋላ ግን ጠይቆኝም አያቅም አይቸውም፣ መቶም ማያቅም ከእስር ቤት ስወጣም እንግዲህ ስልኩም አይሰራም በማለት ነበር እንግዲህ መድብል ለሞገስ ያማከረው ማለት ነው። በሌላ በኩል ደግሞ እንግዲህ ማህሌትና ኤፍራታ ቁጭ ባሉበት እንግዲህ እስኪ ብር ስጭኝ በማለትም እንግዲህ ኤፍራታ ማህሌትን ትጠይቃታለች። ማህሌትም እንግዲህ የምሄድበት ቦታ አለኝ አብረሽኝ የምትሄጅ ከሆነ በማለትም እንግዲህ አንዳንድ ሲባባሉ የት ነው የምትሄጁው? ምናምን ስትላትም ክሴን አንቀሳቅሳለሁ ለብሩክ መጥሪያ እሰጣለሁ በማለት ነበረ እንግዲህ ጉዳዩን የጀመረችላት ማለት ነው። እናም እንግዲህ መሄድ አይቀርምና ወደነ ብሩክ ቤት እንግዲህ ማህሌት ተከስታለች ማለት ነው። በሩ ሲንኳኳ እንግዲህ ብሩክ የመጣ መስሏቸው ሁሉም ሰፍ ብለው እንግዲህ በሩን ሲከፍቱ ማህሌት ነች። ለምን መጣሽ? ምን ፈለግሽ? ሲሏት እንግዲህ ማህሌትም እንግዲህ ሞገስ የነገራትን አንድ በአንድ ዝክ ዝክ አርጋ ቤቱ እንዳልተሸጠና ቤቱ እንዳለ እንዲሁም ደግሞ ያው ክሷን እንግዲህ ማንቀሳቀሷን፣ ይህንን ወረቀት ለብሩክ ስጪ በማለትም እንግዲህ ለቅድስት ትነግራታለች ማለት ነው። ቅዱስትም በማህሌት በነገረቻ ንግግር እንግዲህ ደንግጣ የምርሽን ነው እንዴ ቤቷ አልተሸጠም እንዴ ስትላት፣ አንቺ ቆይ ማንነትሽን እንዴት ትረሻለሽ? በማለትም እንግዲህ ሁሉን ነገር ለአንቺ የሚነግርሽና የሚያማክርሽ ይመስልሻል እንዴ? አንቺ ኮ ሰራተኛ ነሽ። በማለትም እንግዲህ ማህሌት ቅዱስትን አመናጭቃት፣ ዳጣም እንግዲህ ማህሌትን ያው ዳጣ ጎበዝናትና በመደባደብም ከሆነ እንግዲህ ነገራቶችን በመናገርም በጣም ጎበዝ ነችና፣ ኤፍራታም አብራ ነበር ሄደችውና፣ ኤፍራታ በጣም ነው የምትፈራው። እንግዲህ እና ያው አብራት እንግዲህ ጃዝ ጃዝ ማለት ትወዳለች። ድሮም እንግዲህ ማህሌት በራስ መተማመን የላትም። ሰው ይህን ነገር አድርጊ ካላት እንግዲህ አእምሮዋን ሰው ለሰውን የሰጠችው ማለት ይቻላል። ሰው የሚላትን ነገር ሁሉ ይጥቀሟት አይጥቀሟት፣ ሳታ ሳታገናዝብ እንግዲህ ሰው ባላት መንገድ የምትነዳ ሰው ነችና እንግዲህ አብረው ተያይዘው ሂደው ያንን ወረቀት ሰጥተው ተመልሰዋል ማለት ነው። በመቀጠልም እንግዲህ ዝናም ከህመሙ ካገገመ በኋላ መድብል እንግዲህ እዛው መሬቱ ጋር ደቁሶ ጥሎት ነበረ የሄደው። እናም ለማህሌት በመደወል እንግዲህ ወደ ከማህሌት ጋር እንዲገናኙ ይደረጋል ማለት ነው። እንግዲህ እዛ በተገናኙበት ጥሩ ስሜት አላየችበትም፣ እፊቱ ላይ እና ምን ነክ ነው በማለትም ስትጠይቀው እንግዲህ እሷም እንግዲህ ፊቱ ላይ ያየችውን ነገር ስላልወደደችና ደስ የሚል ነገር ስላላየችበት ዛሬ ምን እንዳደረግኩኝ ልንገርክ ብሩክ ቤት ሄጄ ነበረ በማለትም እንግዲህ እሱ የነገራትን አንድ ባንድ ሄዳ እንደተናገረችና ክሱን ያው ለማንቀሳቀስ መጥሪያ ሰጥቼው የመጣሁ ነበር ያለችው። ይህንን የሰማው እንግዲህ ዝና በጣም ተናዶም ስለነበረ ንዴቱን ማን ላይ መወጣት አለብኝ እያለ ባሰበበት ታይም እንግዲህ ማህሌትን እንዴት እንዲህ ልታደርጊ ትችያለሽ? በማለትም ጉሮሯን አንቆ እንግዲህ ነፍስ ውጭ ነፍስ ግቢ እሽት እያደረጋት እንግዲህ ተመልክተናል ማለት ነው። እናም እንግዲህ አረባክህ ልቀቀኝ፣ ተወኝ ብትለውም በጭራሽ ሊለቃት አልቻለም። እንግዲህ ንዴት የገባው ሰው አንድን ነገር ከጀመረ በልበል እንጂ ተው ተው አይለውምና እንግዲህ ጉሮሯን አንቆሽት እያደረጋት ተመልክተናል ማለት ነው። ይህ እንግዲህ እሷ ፈልጋ የሄደችበት መንገድ ነው። ዝና በጣም ክፉና ጨካኝ እንደሆነም ታውቃለች። ያው እሷም እንደዛ አይነት ሰው ስለሆነች እንግዲህ ሁለቱም ተገናኝተዋል ማለት ነው። ውድና የተከበራች አድማ የተመልካች ቤተሰብ ይህንን ቻናል ላይክና ሼር፣ ሰብስክራይብ በማድረግ እንግዲህ አበረታቱኝ ማለት ነው። መድብል እጅጉን በጣም እያሳሰበው ይገኛል። እንግዲህ ቅድስትንና ከዳጣ ጋር አንድ ላይ ቁጭ ብለው እየተመካከሩም ነበረ። እንግዲህ መድብል ወንድሜ ብሩክ አንድ ነገር ይሁንና አለቃቸውም በማለትም እንግዲህ አሁን ላይ በዙሪያው ያሉት እንግዲህ ማህሌት ነች ማለት ነው። የብሩክ እንግዲህ ጠላቱ ማለት ነው። እናም እንግዲህ መድብልም እንግዲህ አንድ ነገር ይሁንና ወንድሜ ብሩክ አለቃቸውም በማለትም እንግዲህ ከቅድ ለቅድስትና ለዳጣ ይናገራል ማለት ነው። ዳጣና ቅድስትም እንግዲህ ከማህሌት ውጭ እንግዲህ ብሩክ ማንም ምንም እንደማያደርገው እንግዲህ ተናግረዋል ማለት ነው። ዳጣን እንግዲህ ነኝና የማህሌትን ቤት አሳይኝ በማለትም እንግዲህ ዳጣና መድብል እንግዲህ አብረው ሊሄዱ ወደ ማህሌት ቤት እንግዲህ ተነስተዋል ማለት ነው። በሌላ በኩል እንግዲህ ሉላ እና ሞገስ እንግዲህ ሲያወሩ ዝና ምንድን ነው የሚሰራው ገቢው ምንድን ነው በማለትም እንግዲህ የወንጀል ስራ ይሰራል እሱ ደግሞ ለምሳሌ እኔን እያሰቃየ ነው የሚያኖረኝ። እናም እንግዲህ ብዙ የወንጀል ስራዎችን ይሰራል በማለትም ሕገ ወጥ ስራዎች እንግዲህ እስከ ውጭ ድረስ በማለትም እንግዲህ አንድ አንድ ፍንጭ ሰጥተዋለች ማለት ነው ለሞገስ ማለት ነው ሉላ። እናም እንግዲህ ድራማው እንግዲህ ይህንን ፖይንቶች እንግዲህ ተመልክተናል ማለት ነው። አሁን ላይ ግን እንግዲህ ብሩክ ምን ገጠመው? የምርም እንግዲህ በዝና ሰዎች በኩል አደጋ ደርሶበት ይሆን? አግተውት ይዘውት ሲሆን እንግዲህ ይዘኪል የተባለውን የወንጀል ሥራ ይዞ ስላልሄደላቸው ነገር ግን ብሩን ተቀብሎ ልጁን ስላሳከሙ እናም እንግዲህ አሁን ላይ እንግዲህ ብሩክ ሁሉም ሞገስም እንዴት እኔ ሀብት ንብረቴን ያለኝ ልቅምቅም አድርጌ ስሸጥ እንዴት ቤቱ አልተሸጠም እያለም እንግዲህ ጥያቄን ፈጥሮበታል። ቅድስት የሆነውና የተፈጠረውን ነገር ቤቱ እንዳልተሸጠ ማህሌት መታ ነገረችኝ እንግዲህ በማለትም ስትነግረው እንግዲህ ሞገስም እንዴት እንደዚ ሊሆን ይችላል? ይህማ በራሱ መንገድ ራሱን እያሸሸ መሆን አለበት እያለም እንግዲህ ቅሬታ ፈጥሮበት ተመልክተናል። አስተዋይዋና እንግዲህ የተረጋጋችው ሉላ ደግሞ የራሱ የሆነ ምክንያት ሊኖረው ይችላል በማለትም እንግዲህ ሞገስን መልካም በሆነ መንገድ እንግዲህ እያናገረችውም እያረጋጋችውም እንግዲህ ተመልክተናል ማለት ነው። ውድና የተከበራቸው አድማጭ ተመልካች ቤተሰብ እንግዲህ ለዛሬ የነበረን የምሳሌ ድራማ የክፍል ሰባ አራት እንግዲህ ይህንን ተመልክተናል ማለት ነው። ቀጣይ ክፍልስ የሚለውን ደግሞ አብረን የምናይ ይሆናል። እስከዛው ድረስ እንግዲህ በያላችሁበት ሰላማችሁ ብዝት ይበል። ይህንን ቻናል እንግዲህ ሰብስክራይብ በማድረግ ላይክ ሼር በማድረግ አበረታቱኝ ማለት ነው። በቀጣይ ክፍል ምን ይፈጠራል? ምን ይከሰታል? የሚለውን ደግሞ አብረን የምናይና የምንከታተልም ይሆናል ማለት ነው። እስከዛው ድረስ ቸር ሰንብቹ። ባይ ባይ። ውድ ቤተሰብ